ፊት በጣም ጎበዝ ነበርኩና አለምን ነበር መቀየር ምፈልገው። አሁን ግን ጠበቁኝ አለሁ አሁን መቀየር ምፈልገው ራሴን ነው ይላል ተናጋሪው። አሁን አሁን መቀየር ምፈልገው ራሴን ነው አየሁ። ራስህ ላይ መስራት አለብህ፣ ራስን መለወጥ አለብህ፣ ማንበብ አለብህ፣ መማር አለብህ፣ መስራት አለብህ፣ ራስን መለወጥ አለብህ። ዓለም እንዲቀየር አትፈልግ፣ አካባቢው እንዲቀየር አትፈልግ፣ የምታውቃቸው ሰዎች እንዲቀየር አትፈልግ። አገሪቱ እንዲቀየር አትፈልግ። አገሪቱ አትቀየርም። ሀገሪቱን ለመቀየር አትሞክርም። ፖለቲካ ሁኔታው አይቀየርም። የፖለቲካ ሁኔታውን ለመቀየር አትሞክር። ዓለም አትቀየር። ዓለምን ለመቀየር አትሞክር። የምትቀየረው አንተ ነህ፣ ወይም የሚቀየረው ሌላ ግለሰብ ነው። ያ ግለሰብ ደግሞ የሚቀየረው ኤክስተርናል ኤንቫይሮንመንት ወይም ውጫዊ ኃይል አይደለም፤ የሚቀይረው ራሱና ራሱ ያለው የመቀየር ጥልቅ ፍላጎት ብቻ ነው። አንተ ያለ ጥልቅ ፍላጎት ዓለምን መቀየር ከሆነ አታስበው፤ አንተ ራስህም አትቀየር አንተ ያለህ ጥልቅ ፍላጎት ራስን መቀየር ከሆነ ግን ዓለም እንደምትቀየር እመን። ዓለም የምትቀየረው በአንተ መቀየር ውስጥ ነው እንጂ ዓለም የምትቀየረው አንተን ለመቀየር አንተን ለመቀየር ወይም አንተን ለመለወጥ አይደለም። አንተን ለመቀየር ግዴታ የሆነበት መንግስት የለም። አንተን ለመቀየር ግዴታ የሆነበት የሃይማኖት ተቋም የለም። አንተን ለመቀየር ግዴታ የሆነበት ምንም አይነት ነገር የለም። አንተን ለመቀየር ግዴታ ያለብህ አንተው ራስ ነው። አንተ ውስጥ ያለው ጥልቅ ፍላጎት ራስን መቀየር መሆን መቻል አለበት። ራስን መቀየር ማለት ጀስት ማንበብ ነው። ስለምትፈልገው ነገር መቀየር፣ ልትፈልግበት መስራት፣ ልትፈልግበት ወደ ምትችለው ነገር ራስን መቀየር ነው። ማንበብ መማር፣ ማንበብ መማር፣ ማንበብ መማር፣ መስራት አለብህ። ያ ነገር አንተን ይቀይራል። አንተ ስትቀየር፣ በአንተ መቀየር ውስጥ ቤተሰብ ሊቀየርሻል። በአንተ መቀየር ውስጥ አካባቢ ሊቀየርሻል። በአንተ መቀየር ውስጥ ሁኔታዎች ሊቀየሩ ይችላሉ። በአንተ መቀየር ውስጥ ሀገር ሊቀየር ይችላል። በአንተ መቀየር ውስጥ ዓለም ይቀየራል። የተቀየረ እያንዳንዱ ግለሰብ የተቀየረ ዓለምን መፍጠር ይችላል እንጂ ዓለም እንዲሁ ዝም ብሎ ተለውጦ እያንዳንዱ ሰው ለውጥ ሊያመጣ እንዲችል ማድረግ አይችልም። በጣም ብዙ ሰው የሚሸወደው ነገር አካባቢው ቢሰለጥን እሱም ይሰለጥን ይመስለዋል። ወይም ሀገሩ ብትሰለጥን እሱም ይሰለጥን አድቫንቴጅ አለው። ሲቪላይዝድ ሊሆን ይመስለዋል። አለም ብትሰለጥን እያንዳንዱ ግለሰብ የሚሰለጥን ይመስለዋል። እንደዛ አይደለም። የሰለጠነ ህዝብ የሚኖርባት ሀገር ናት የምትሰለጥን የሰለጠነ ህዝብ የሚኖርባት አለም ናት የምትሰለጥን እንጂ እያንዳንዱ ሀገር ተቀይሮ እያንዳንዱን ሰው አያሰለጥንም። ሲቪላይዝድ የሆነች የሰለጠነች ከተማ ላይ ያልሰለጠነ ህዝብ እንዴት መኖር ይችላል? ኑር ብለህ እዛ ከተማ ላይ ብታስቀምጠው እንኳን ያለውን ቴክኖሎጂ መጠቀም አይችልም። ያለውን ነገር አይደንቲፋይ መለየት፣ ለራሱ ማድረግ መጠቀም፣ ባለው ነገር ላይ መገልገል አይችልም። ስለዚህ ከከተማዎች በፊት ሰው ቀድሞ መሰልጠን አለበት። ከሀገሪቱ በፊት ነዋሪው ቀድሞ መሰልጠን አለበት። እንደዛ ነው ማድረግ ያለብህ። መለወጥ ያለብህ አንተ ነህ እንጂ መለወጥ ያለበት ከተማው አይደለም። አንተ ነህ መጀመሪያ መቀየር አለበት። አንተ መቀየር ያለብህ ዋና ምክንያትስ ምንድን ነው? ነው ፖይንት የዚህ ቪዲዮ ዋና ናማ አንተ አንተ እንድትቀየር ያስፈለገበት ዋና ምክንያት ምንድን ነው? ስትቀየር ምን አይነት ኦፖርቹኒቲ እንደሚያጋጥምህ ታውቃለህ። ባትቀየር ግን ምን አይነት አደጋ ሊያጋጥምህ እንደሚችል ደግሞ ላታስተውለው ትችላለህ። በዚህ ቪዲዮ የምነግርህ ነገር ወይም የማሳየት ነገር ባትቀየር ሊያጋጥሙህ የሚችሉ አደጋዎች ምን ምን አይነት እንደሆነ እኔ ምን ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቻናሉ እንደምታዩት ሰማንያ ሰብስክራይበር ብቻ ነው ያለው። እባካችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። አንተ ብትቀየር የሚያጋጥምህ ዋነኛ አደጋ የምትኖርበት አካባቢ አንተ ሊገልና ሊያጠፋ የሚችል መርዝ ያለበት አካባቢ መሆኑ ነው። በአንድ ወቅት አንድ ካፒቴን በበረራ ላይ እያለ ሆስተሷ ወደ ካፒቴኑ ክፍል ትሄድ እና ካፒቴን ተሳፋሪዎች ያሉበት ቦታ ላይ ኮብራባብ ገብተዋል ትለዋለች። እና ካፒቴን የፕሌኑን የተወሰነ ከፍታ ጨምሮ ማብረር ይጀምራል ማለት ነው። ከዛ ጸጥ ስላላት በጣም ደንግጣለች። እየጮሽ ነበረ፣ በጣም ደንግጣ ነው ኮብራባብ ገብቷል ያለች ማለት ነው። ኮብራባ ማለት አንዴ አንዱን ተሳፋሪ ከነደፈው ወይም ደግሞ እያንዳንዱ ተሳፋሪ ቢነድፈው ጸጥ ነው የሚያረጋቸው፣ ለሕክምና እስኪደርሱ ድረስ ጊዜ አይሰጣቸውም እና፣ በጣም ሆስተሷ ስለደነገጠች እየጮኸች እያለቀሰች ነው ተደናግጣ ነው ካፒቴኑን ኮብራባብ እንዳለ የነገረችው። ካፒቴኑ ግን ጸጥ ብሎ ዝም ብሎ ምንድነው ከፍታውን ጨመረና ማብረት ጀመረ ማለት ነው። እና ከትንሽ ደቂቃ በኋላ ስትጨቃጨቀው እስኪ አሁን ሂጂና ቼክ አድርጊ አላት። ተመልሳ ስትሄድም ሌላ የሚያስደነግጥ ነገር አጋጠማት። ያጋጠማት ነገር ምንድን ነው? ኮብራባቡ እዛው ፕሌን ውስጥ ሙቶ ነበረ እና እየሮጠች መጣ። ካፒቴን ያደረገው ነገር ምንድን ነው? ኮብራባቡ አሁን ሙቷል ትለዋለች። ከዛ ምክንያቱ አሁን እባብ መተንፈስ የማይችልበት የአየር ክልል ውስጥ ገብተናል ይላታል። ከፍ አድርጎ ፕሌኑን ያበረው ስለነበረ እና በዛ ከፍታ የአየር ክልል ላይ እባብ ደግሞ መተንፈስ አይችልም። ገብቷል። ልክ ከዚህ ጋር በተመሳሳይ ሁኔታ ወደ ሰው ልጅ ህይወት ስናመጣው የምትኖርበት የህይወት ደረጃ ከፍ ያለ ካልሆነ በጣም ተንኮለኛ ሰዎች፣ በጣም አስቸጋሪ ሰዎች፣ በጣም ምቀኛ ሰዎች፣ በጣም መሰናክል የሆኑ ሰዎች፣ የሰው ስኬት፣ የሰው መለወጥ የማያስደስታቸው ሰዎች የሚኖሩበት አካባቢ ላይ ትኖራለህ ማለት ነው። በጣም በጣም ከፍታ ላይ የሚኖሩ ሰዎች አንደኛ ስኬታማ ሰዎች ናቸው፣ ሁለተኛ ደግሞ የሰው ስኬት የሚያስደስታቸው ሰዎች ናቸው። ዝቅታ ላይ የሚኖሩ ሰዎች ግን እራሳቸው ስኬታማ ለመሆን አይፈልጉም። በድህና፣ በምክንያት፣ በሰበብ ነው የሚያምኑት። በስራ በመለወጥ በማንበብ በሂደት ምናምን ነገር አያምኑም። ሌላውስ ሌላው በጣም የሚገርመው ነገር ሰው እንዲለወጥ እነሱን ትቶ እንዲሄድ አይፈቅዱም። ጭራሽ ፈቃደኛ አይደሉም። ልትለወጥ አንድ ስቴፕ በሄድ ቁጥር ሁለት ሶስት ስቴፕ ርቀው ተንኮል ያጠምዱልሃል፣ ሴራ ያጠምዱልሃል በተለያየ መንገድ አንተን ወደኋላ ሊጎትት የሚችል እንቅፋት ያጥንዱናል። ምንም ነገር ማድረግ ባይችሉ እንኳን አንተን ሰላም እንዳይሰማህ ለማድረግ በጣም የተዘጋጁ ሰዎች ናቸው። ስለዚህ ከነዚህ ተንኮለኞች እንድትርቅ ሲባል እራስህ ላይ መስራት መቻል አለብን። አገሪቱ እስክትቀየር አትጠብቅ። ሁኔታዎች እስኪቀየሩ አትጠብቅ። መንግስት እስኪቀየር አትጠብቅ። ይህ የምጠብቀው ነገር አንዱም በአንተ ህይወት ውስጥ አይሆንም። በአንተ ህይወት መንግስት ላይ ይቀየር ይችላል። ሀገሪቱ ላይ ትቀየር ትችላለች። አለም ላይ ይቀየር ይችላል። ሀገሪቱና መንግስት፣ አለም እንኳን ቢቀየሩ አንተ በተቀየረው አለም፣ ሀገርና መንግስት መኖር ማትችል ግለሰብ ነው የምትሆን። ምክንያቱም አንተ ካልተቀየርክ ለውጡን መጠቀም አችልም፣ በአግባቡ ማድረግ አይችልም ተካፋይ መሆን አትችልም። መጀመሪያ አንተ መቀየር አለብን። በነገራችን ላይ የዚህ ዓለም ትልቁ ስኬት የሚባለው ወይም ደግሞ የዚህ ዓለም ትልቁ ግኝት የሚባለው አንድ ሰው አመለካከቱን ከቀየረ ብቻ ህይወቱ ሊቀየር እንደሚችል መተዋወቅ ነው። እነዚህ ሁሉ ግኝቶች ባሉበት በየቀኑ የሚያስደምሙን የናሳ ግኝቶች፣ የሰሜን ኮሪያ ግኝቶች፣ የጦር መሳሪያዎች፣ አስደማሚ የሆኑ ስራዎች፣ የሰው ልጅ የፍልስፍና ውጤቶች ባሉበት ዘመን ውስጥ አለም ግን ትልቁ ግኝት ብላ የምትስማማበት ነገር የሰው ልጅ አመለካከቱን ተቀየረ ብቻ ህይወቱ ሊቀየር እንደሚችል መታወቁ አመለካከትን መቀየር መቻል ነው። አመለካከትን ስትቀይረው የምትረዳውን ነገር ትቀይረዋለህ፣ ወይም ደግሞ ነገሮችን የምትረዳበትን መንገድ ትቀይረዋለህ። የምትረዳበት መንገድ ሲቀየር ደግሞ የምታደርግበት መንገድ ይቀየራል። የምታደርግበት መንገድ ሲቀየር ደግሞ ውጤቱ አብሮ ይቀየራል። ውጤቱ ማለት የአንተ ፕሮዳክት ያ የምትፈልገው ነገር ማለት ነው። ሶ አመለካክትህ መቀየር አለብህ። ቢዝነስ ከሆነ ቢዝነስ ላይ አመለካከትህ መቀየር መቻል አለብህ። በድሮ አመለካከትህ ቢዝነስ እየሰራህ እንደ ድሮ ትከስራለህ እንጂ ውጤታማ አትሆንም። በዛው አመለካክትህ እየተማርክ ትወድቃለህ እንጂ ትባረራለህ እንጂ ውጤታማ ተማሪ አትሆንም። በድሮ አመለካከትህ ተቀጥረህ እየሰራህ እዛው ባለመግባባት ውስጥ ትኖራለህ፣ እዛው ስራውን ባለመቀየር ውስጥ ትኖራለህ፣ እዛው ባለማደግ ውስጥ ትኖራለህ እንጂ የተለየ ውጤት አይኖርም። ስለዚህ አመለካከትን መቀየር አለብን። አመለካከትን ለመቀየር የሚሆኑ ደግሞ በርካታ ነገሮች አሉ። ካሉት ነገሮች ውስጥ አንዱ መጽሐፍ ነው። መቀየር የምትፈልገውን የባህሪን አይነት ሊቀይሩልህ የሚችሉ መጽሐፎች በየቴሌግራሙ አሉ፣ ጎግል ላይ አሉ። እነዛን እያወረድ በአማርኛ፣ በእንግሊዝኛ አን እንዲሁም ደግሞ የምትፈልገውን አይነት መጽሐፍ የኔ ቻናል ላይ ማግኘት ትችላለህ። የቻናሉ ሊንክ ኮመንት ሴክሽን ውስጥ አስቀምጭላችኋለሁ። በዛ እየገባችሁ መጽሐፍ ጠይቁኝ፣ የምትፈልጉትን አይነት ወይም ደግሞ ያሉትን መጽሐፍቶች ማንበብ ትችላላችሁ። ተጨማሪ መጽሐፍ ከፈለጋችሁ እልክላችኋለሁ። እዛው ቴሌግራም ላይ ጠይቁኝ እና ቢዝነስ መስራት ፈልገ የቢዝነስ መጽሐፍ ማንበብ ከሆነ በተመሳሳይ ደረጃ የቢዝነስ መጽሐፎች በየቴሌግራሙ ላይ አሉ። መጀመሪያ አመለካክትህ ቀይረው። አመለካክትህ እስካልተቀየረ ድረስ አደገኛ የሆኑ ሰዎች የሚኖርበት አካባቢ ላይ የመኖር ግዴታ ይኖርብሃል ማለት ነው። እስከዚህ ሰዓት ስለተከታተላችሁ እጅግ በጣም አድርጌ አመሰግናች አሉ በሌላ ቪዲዮ ስንገናኝ ደህና